ናላችሁ? እኔ አለው፣ እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ሁለት ማንኪያ ተልባን ለአንድ ወር ብትጠቀሙ በሰውነታችሁ ላይ ምን ይፈጠራል የምታገኙትን ጥቅሞቹን እናም የሚከሰቱ አንዳንድ የጎንዮሽ ጉዳቶችም ካሉ እሱን በስፋት የማብራራ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ፣ አስተያየት ካላችሁም በቴሌግራም ቻናል ላይ መጠየቅ ትችላላችሁ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ ሁለት የሻይ ማንኪያ ወይም ደግሞ ከአምስት እስከ ስድስት ግራም የተልባ እህልን መመገብ በሰውነታችሁ ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። በአብዛኛው አዎንታዊ ወይም ደግሞ ፖዘቲቭ የሆነ የጤና ጥቅሞችን የሚሰጥ ቢሆንም እንደ ግለሰቦች የጤና ሁኔታዎች ወይም ደግሞ የአዘገጃጀት ዘዴዎች ላይ በመመስረት ሊኖሩ የሚችሉ አንዳንድ አደጋዎችንም ሊያስከትል ይችላል። ከጊዜ በኋላ በሰውነታችሁ ውስጥ ምን እንደሚከሰት እነግራችኋለሁኝ። በሁለት የሻይ ማንኪያ የተልባ እህል ውስጥ የሚገኙት ዋናዋና የአመጋገብ ይዘቶች ኦሜጋ ስሪ ፋቲ አሲዶች፣ ኤኤልኤ ወይም ደግሞ አልፋ ሊኖሌኒክ አሲድ፣ ሊግናንስ አንቲ ኦክሲዳንት እናም ፋይቶ ኤስትሮጅንስ፣ የሚሟሟ እናም የማይሟሟ ፋይበር፣ ፕሮቲን እናም ማክሮኒውትረንትስ እንደ ማግኒዥየም፣ ፎስፈረስ፣ ቫይታሚን ቢዋን እና ሴሊኒየምን ይይዛል። በሁለት የሻይ ማንኪያ ወይም ደግሞ ከአምስት እስከ ስድስት ግራም ውስጥ የተፈጨ የተልባ እህል ውስጥ በዋነኛነት ከጤናማ ቅባቶችና አነስተኛ መጠን ካለው የእጽዋት ላይ የተመሰረተ ፕሮቲንን ወደ 1.1 ግራም ፕሮቲን ወደ 30 ካሎሪ ያክል ይገኛል። አጠቃላይ የስብ ይዘቱ ደግሞ ወደ 2.4 ግራም ሲሆን ከዚህ ውስጥ ከ1.3 ግራም በላይ የሚሆነው አልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤ ሲሆን ይህም ኢንፍላሜሽንን በመቀነስና የልብና የአንጎል ጤናን በመደገፍ የሚታወቅ በእጽዋት ላይ የተመሰረተ ኦሜጋ3 ፋቲ አሲድ ነው። በግምት 1.6 ግራም ካርቦሃይድሬትስ አለ። አብዛኛው የአመጋገብ ፋይበር ነው። ወደ 1.5 ግራም ገደማ የሚሆነው ይህ የሚሟሟ እና የማይሟሟ ፋይበርን ያጠቃልላል። ይህም የምግብ መፈጨትን፣ የሙሉነት ወይም ደግሞ የጥጋብ ስሜትንና የደም ስኳርን ለመቆጣጠርም ይረዳል። የተልባ እህሎች እንደ አንቲኦክሲዳንትናም ደካማ ደካማ ፋይቶ ኤስትሮጅንስ ሆነው የሚያገለግሉ የእጽዋት ውዶች የሆኑት የሊግናንስ እጅግ በጣም ጥሩ ምንጭ ናቸው። ሁለት የሻይ ማንኪያ በግምት ከ60 እስከ 100 ሚሊግራም ሊግናንስን ይሰጣችኋል። ይህም ሆርሞኖችን ለማመጣጠንናም የካንሰርን አደጋ ለመቀነስም ይረዳል። በማዕድን አንጻር የተልባ እህል አነስተኛ ቢሆንም ጠቃሚ መጠን ያለው ካልሲየም 15 ሚሊ ግራም ገደማ የሚሆን ማግኔዥየም ደግሞ 20 ሚሊ ግራም ገደማ ፎስፈረስ 40 ሚሊ ግራም ገደማ ብረት ወይም ደግሞ አይረን ወደ 04 ሚሊ ግራም ገደማ እና ፖታሲየም ደግሞ ወደ 45 ሚሊ ግራም ገደማ አካባቢ ይሰጠናል ማለት ነው በተጨማሪም የቫይታሚን ቢዋን ወይም ደግሞ የታያሚን ዕለታዊ ፍላጎቶቻችንን 10 ፐርሰንቱን ይሸፍናል እናም ትንሽ ሴሊኒየም 2 ማይክሮግራምን ይሰጠናል ይህም በሽታን መከላከል ስርዓትንናም የታይሮይድ ጤናንም ይደግፋል ማለት ነው። ስለዚህ በሁለት የሻይ ማንኪያ የተልባ እህል ውስጥ እነዚህን ሁላ በርካታ ንጥረ ነገሮችን የምታገኙ ይሆናል ማለት ነው። ታዲያ በየቀኑ ሁለት ማንኪያ የተልባ እህልን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የልብና የደምስር ጤናን ለመጠበቅ ይረዳል። ኦሜጋ ስሪ ኤኤልኤ አልፋ ሊኖሌኒክ አሲድ ኢንፍላሜሽንን ይቀንሳል፣ እናም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለማውረድም ይረዳል። በከፍተኛ የደም ግፊት ባለባቸው ሰዎች ላይ የደም ግፊትን በመጠኑም ለመቀነስ ይረዳል። ሊግናንስ የደም ቧንቧን ተግባር ያሻሽላሉ፣ እናም የፕላክ ክምችትንም ይቀንሳሉ። ሁለተኛ ለምግብ መፈጨት ጤናም ይጠቅማል። ፋይበር በተለይም የማይሟሟ ፋይበር የአንጀት እንቅስቃሴን ይደግፋል እናም የሆድ ድርቀትንም ለመከላከል ይረዳል። የሚሟሟ ፋይበር ጠቃሚ የአንጀት ባክቴሪያዎችን በመመገብ የአንጀት ማይክሮባዮታን ልዩነትም ያሻሽላል። እንደ ተፈጥሯዊ ላክሲቲቭ ሆኖ በመስራት በአንጀት በኩል መርዛማ ንጥረ ነገሮችን ማስወገድንም ያበረታታል። ሶስተኛ፣ የደም ስኳርን ለመቆጣጠርም ይረዳል። ፋይበር የግሉኮስን መሳብን ይቀንሳል፣ ይህም የደም ስኳር መጠንን ለማረጋጋት ይረዳል። ለአይነት ሁለት የስኳር በሽታ ወይም ደግሞ ለኢንሱሊን ሬዚስታንስ ላለባቸው ሰዎች በጣም ጠቃሚ ነው። ከጊዜ በኋላ የኤችቢኤዋንሲ ደረጃን ሊያሻሽልም ይችላል። አራተኛ፣ የሆርሞን ሚዛንንም ያሻሽላል፣ በተለይም በሴቶች ላይ ሊግናንስ ኤስትሮጅንን ይመስላሉ፣ እናም ሆርሞኖችን ለማመጣጠን ሊረዱም ይችላሉ። የማረጥ ምልክቶችን እንደ ትኩሳት፣ የስሜት መለዋወጥን ሊያቃልሉም ይችላሉ። መደበኛ የወር አበባ ዑደትንም ሊደግፍ ይችላል። ሊግናንስ በተጨማሪም ኤስትሮጂን በሚበዛባቸው ሁኔታዎች እንደ ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ወይም ኢንዶሜትሪዮሲስ ያሉ ጸረ ኤስትሮጂኒክ ተጽዕኖዎችን የሚያሳዩ ናቸው ማለት ነው። በአጠቃላይ የሆርሞን ሚዛንን ያሻሽላል፣ በተለይ በሴቶች ላይ ማለት ነው። አምስተኛ የሰውነት ክብደትን ለመቆጣጠርም ይጠቅማል። በተልባ ውስጥ የሚገኘው የፋይበር ይዘት የሙሉነት ስሜትን ይጨምራል። ይህም የምግብ ፍላጎትን ሊቀንስ ይችላል። የውስጣዊ ስብል ለመቀነስናም የሜታቦሊክ ምልክቶችን ለማሻሻልም ይረዳል። ስድስተኛ ጸረ ካንሰር የሆነ እምቅ ተጽዕኖም አለው። ሊግናንስ ከሆርሞን ጋር ለተያያዙ ካንሰሮች እንደ ጡትና የፕሮስቴት ካንሰር የመከላከያ ውጤትን አሳይተዋል። የአንቲ የአንቲኦክሲዳንት እንቅስቃሴው ፍሪ ራዲካሎችን በማስወገድ የዲኤንኤን ሚውቴሽን አደጋን ይቀንሳል። ሰባተኛ የቆዳ እናም የፀጉር ጤናንም ያሻሽላል። ኦሜጋ ስሪ እናም አንቲኦክሲዳንቶች የቆዳ እርጥበትን የመለጠት ችሎታን ያሻሽላሉ፣ እንዲሁም እንደ ኤግዜማ ያሉ ሁኔታዎችንም ሊረዱ ይችላሉ። የተሻሻለ የፋቲ አሲድ መገለጫ ጠንካራ ፀጉርና ጥፍርንም ይደግፋል። ስምንተኛ አንቲ ኢንፍላማቶሪ የሆነ ጥቅሞች አሉት። ኢንፍላሜሽንን ወይም ደግሞ በሰውነት ላይ የሚከሰት ብግነትን ይቀንሳል። በሰውነት ውስጥ ያለውን ኢንፍላሜሽንን ይቀንሳል። በተለይም እንደ ሩማቶይድ አርትራይተስ አስምናም ስር የሰደደ የሰውነት መቆጣት ሁኔታዎች ላለባቸው ሰዎች በጣም ጠቃሚ ነው። ዘጠነኛ የአንጎልናም የአእምሮ ጤናንም ይደግፋል። ኦሜጋ 3 ፋቲ አሲዶች የእውቀት ወይም ደግሞ የኮግኒቲቭ ተግባርን የማስታወስ ችሎታንናም የአእምሮን ግልጽነትንም ይደግፋሉ። እንደ ድብርትናም ጭንቀት ያሉ የስሜት መቃወስንም ሊረዱ ወይም ደግሞ ሊቀንሱ ይችላሉ ማለት ነው። ስለዚህ ሁለት ማንኪያ የተልባ እህልን በአመጋገባችሁ ውስጥ ብታካትቱ እነዚህንና ሌሎች በርካታ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ ሊኖሩ የሚችሉ የጎንዮሽ ጉዳቶችና አደጋዎችን እነግራችኋለሁ። ወይም ብዙ ጊዜ እንግዲህ አደጋዎች የሚከሰቱት በተለይ አላግባብ ከተጠቀማችሁ ነው። አንደኛ የምግብ መፈጨት ችግሮች ይከሰታል። ይህ ለአጭር ጊዜ ነው። በተለይ ሰውነታችሁ ተጨማሪ ፋይበርን ካልለመደ እንደ የሆድ መነፋት፣ ጋዝ ወይም ደግሞ ተቅማጥን ሊያስከትል ይችላል። ይህንን እንግዲህ ለመከላከል በትንሹ መጀመርና በቂ ውሃን መጠጣት ይኖርባችኋል። ሁለተኛ የአንጀት መዘጋት አደጋ ነው። በቂ ውሃ ሳይኖር ከተወሰደ የተልባ እህል በተለይ ሙሉ ከተወሰደ ሊነፋቹ እናም የኢሶፍገስ ወይም አንጀትንም ሊዘጋ ይችላል በተለይም የመንቀሳቀስ ችግር ባለባቸው ሰዎች ላይ ሶስተኛ ደግሞ የሆርሞን ተጽዕኖች ነው ፋይቶ ኤስትሮጅንስ ለአንዳንድ ሰዎች ተስማሚ ላይሆኑ ይችላሉ ሆርሞን ሴንሲቲቭ የጡት ካንሰር ያለባቸው ሰዎች በሆርሞን ቴራፒ ላይ ያሉ ሰዎች እነዚህን ሊጎዳ ይችላል ሆኖም አሁን ያሉ ጥናቶች ታዲያ በአብዛኛው እንደነዚህ አይነት ህዝቦች ወይም ደግሞ ግለሰቦች ላይ እንኳን ጉዳት ከማድረስ ይልቅ ጥቅሞችን እያስገኘም ይገኛል። ሆነም ቀረም የሆርሞን ተጽዕኖዎች ሊኖረው ይችላል ማለት ነው። አራተኛ ሳያኖጂኒክ ግላይኮሳይዶች እነዚህን እንግዲህ በጥሬ ተልባ ውስጥ የሚገኙ ናቸው። ጥሬ የተልባ እህሎች አነስተኛ መጠን ያለው ሳያኖጂኒክ ውህዶችን ይይዛሉ። ይህም በብዛት ሲወሰድ መርዛማ ሊሆንባችሁ ይችላል። ነገር ግን በቀን ሁለት የሻይ ማንኪያ የተልባ እህልን መውሰድ በጣም ደህንነቱ የተጠበቀ ነው፣ ምንም ጉዳትን አያስከትልም። በተለይም ከተፈጨ ወይም ደግሞ ከተጠበሰ ይህ አብዛኛውን አደጋውን ያስወግዳል። ጥሬ ተልባ ሙሉን ግን ስትጠቀሙ እነዚህ ውህዶች በከፍተኛ ሁኔታ ሊጎዷችሁ ይችላሉ ማለት ነው። አምስተኛ የመድኃኒትነት ጣልቃ ገብነት ሊኖር ይችላል። ተልባ እንግዲህ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል፤ ከደም አቅጠኛ መድኃኒቶች ጋር እንደ ዋርፋሪን ካሉ፣ ምክንያቱም በኦሜጋ ስሪ እናም በሊግናንስ ይዘቱ ምክንያት ማለት ነው። ከስኳር በሽታ መድኃኒቶች ጋር ውጤታቸውን ሊያሳድጉ ይችላሉ፣ እንዲሁም ደግሞ ከሆርሞን መድኃኒቶች ጋር። ስድስተኛ የንጥረ ነገር መምጠጥ ጣልቃ ገብነት ነው። የተልባ እህሎች ፋይቴትስን ይዛሉ፣ ይህም ከማዕድናት እንደ ካልሲየምና ብረት ጋር ሲጣመር መምጠጥን በትንሹ ሊቀንስ ይችላል። ለተሻለ ውጤት የተፈጨ የተልባ እህልን ተጠቀሙ። ሙሉ ዘሮቹ ሳይፈጩ ስለሚያልፉ ጥቅሙ ይቀንሳል። ፈጭታችሁ ተጠቀሙ። በማቀዝቀዣ ውስጥም አስቀምጡ። ኦሜጋ ስሪ ቅባቶች ኦክሳይድ እንዳይሆኑ ይከላከላል። እንዲሁም ብዙ ውሃን ጠጡ። የፋይበርን ተግባር ይደግፋልና የሆድ መነፋትንም ይከላከላል። በአጠቃላይ በየቀኑ ሁለት የሻይ ማንኪያ የተልባ እህልን መመገብ የጤንነታችሁን ብዙ ገጽታዎችን የሚያሻሽል ቀላል ምግብ ነው። የልብን፣ የአንጎልን፣ የምግብ መፈጨትንናም የሆርሞን ተግባርን ያሳድጋል። በሽታዎችን ለመከላከልም ይረዳል። የሰውነትን ክብደትንናም የቆዳ ጤናን ለመቆጣጠርም ወይም ለመጠበቅም ይረዳል። ነገር ግን የአንጀት ችግር፣ ከሆርሞን ጋር የተያያዙ ሁኔታዎች ካለባችሁ ወይም መድኃኒቶችን የምትወስዱ ከሆነ በመጀመሪያ ሐኪማችሁን ማማከር ይመከራል። በየቀኑ ታዲያ ምግባችሁ ውስጥ ሁለት የሻይ ማንኪያ የተልባ እህልን ለመጨመር ቀላልና በርካታ ጣፋጭ መንገዶች አሉ። አንደኛ አሁን ለምሳሌ የቁርስ አመጋገባችሁ ውስጥ ለማካተት በኦትሜል ወይም ደግሞ በአጃ ውስጥ ማካተት ትችላላችሁ። ከአንድ እስከ ሁለት የሻይ ማንኪያን በሞቀ ኦትስ ወይም ደግሞ በኦትሜል ውስጥ በአንድ ሌት በሚዘጋጅ ኦትስ ውስጥ መቀላቀል ትችላላችሁ። ለተጨማሪ ጣዕም እንደ ቀረፋ፣ ማር፣ ፍራፍሬዎችን ወይም ደግሞ ለውዝን ጨምራችሁ መጠቀም ትችላላችሁ። በስሙዚ ውስጥም መጠቀም ትችላላችሁ። የተልባ እህልን ከሙዝ፣ ከቤሪ ፍሬዎች ከስፒናች ጋር ወደ ማንኛውም ስሙዚ ውስጥ ጨምራችሁ መጠቀም ትችላላችሁ። ትንሽ ውፍረትን ይጨምርለታል፣ እናም የፋይበር መጠኑንም ይጨምሯል። በእርጎ ውስጥም ጨምራችሁ መጠቀም ትችላላችሁ። ከቤሪ፣ ከግራኖላ እናም ትንሽ ማር ጋር ወደ እርጎ ውስጥ ቀላቅላችሁ መጠቀም ትችላላችሁ። በሾርባዎች ውስጥ ወይም ደግሞ በወጥ ውስጥ መጨመር ትችላላችሁ። በርገር ወይም ደግሞ የስጋ ምግቦች ውስጥ በሚዘጋጅበት ጊዜ መጠቀም ትችላላችሁ። ከሩዝ ከኪንዋ ወይም ደግሞ በጥራጥሬዎች ውስጥ በመጨመርም መጠቀም ትችላላችሁ። ለተጨማሪ ጊዜትናም አመጋገብ በተዘጋጁ እህሎች ወይም ደግሞ የእህል ሳህኖች ውስጥ የተልባ እህልን ቀላቅላችሁ መጠቀም ትችላላችሁ። እንዲሁም የእጽዋት ሻይ ውስጥ መጨመርም ትችላላችሁ። ሎሚ እናም ማር ባለው ሞቅ ባለ ሻይ ውስጥ ቀላቅላችሁ መጠቀም ትችላላችሁ። ትንሽ ሊወፍርባችሁ ይችላል። ይህም የምግብ መፈጨትን ለማስታገስ ይረዳል ማለት ነው። ለተልባ አዲስ ከሆናችሁ ደግሞ የሆድ መነፋትን ለማስወገድ ቀስ ብላችሁ ጀምሩ። በአንድ የሻይ ማንኪያ ጀምራችሁ ሰውነታችሁ እየተላመደ ሲሄድ መጠኑን መጨመር ትችላላችሁ ማለት ነው።